በሐዋርያት ሥራ ውስጥ ስንት ነገሥታት ተጠቅሰዋል? የሐዋርያት ሥራ መጽሐፍ፣ የሐዋርያት ሥራ በመባልም ይታወቃል፣ የክርስቲያን ቤተ ክርስቲያንን የመጀመሪያ ታሪክ ይመዘግባል። በወንጌል መስፋፋት ውስጥ ጉልህ ሚና ያላቸውን ጥቂት ነገሥታትና ገዥዎችን ይጠቅሳል። በጣም ከታወቁት መካከል ይሁዳን ያስተዳደረውና የጥንት ክርስቲያኖችን ያሳድድ የነበረው ንጉሥ ሄሮድስ አግሪጳ ቀዳማዊ ነው። ያዕቆብ እንዲገደል በማዘዝ ጴጥሮስን በማሰር ይታወቃል። ሌላው የተጠቀሰው ንጉሥ የቀዳማዊ ሄሮድስ አግሪጳ ልጅ የሆነው ዳግማዊ ሄሮድስ አግሪጳ ነው። ሐዋርያው ጳውሎስ ለፍርድ በቀረበበት ጊዜ በሐዋርያት ሥራ ውስጥ ከጊዜ በኋላ ታይቷል። ጳውሎስ በጥሞና በሚያዳምጠው ነገር ግን አሳማኝ ባልሆነው በዳግማዊ አግሪጳ ፊት በድፍረት የሰጠውን ምስክርነት አካፍሏል። ይህ ቅጽበት በፖለቲካ ኃይል እና በወንጌል መልእክት መካከል ያለውን ውጥረት ያሳያል። በባህላዊው መንገድ እንደ ነገሥታት ባይጠቀስም እንደ ቄሳር ያሉ የሮማውያን ገዢዎች እና እንደ ፊስጦስና ፊሊክስ ያሉ ገዢዎችም የትረካው አካል ናቸው። ጳውሎስ ወደ ቄሳር ይግባኝ አለ፣ ይህም በወቅቱ የሮማውያንን ሥልጣን አስፈላጊነት ያሳያል። ቄሳር ራሱ በሐዋርያት ሥራ ውስጥ በቀጥታ ባይሰየም፣ ማዕረጉ በሮማውያን ዓለም ውስጥ ከፍተኛውን የአገዛዝ ሥልጣን ይወክላል። እነዚህ መስተጋብር የወንጌል መልእክት ለተራ ሰዎችም ሆነ ለባለ ሥልጣናት እንዴት እንደደረሰ ያሳያል። በማጠቃለያው የሐዋርያት ሥራ መጽሐፍ ሁለት ነገሥታትን በስም ይጠቅሳል፤ ቀዳማዊ ሄሮድስ አግሪጳ እና ዳግማዊ ሄሮድስ አግሪጳ። እሱም እንደ ቄሳር ያሉ ንጉሥ የሚመስል ሥልጣን ያላቸውን ገዥዎችንም ይመለከታል። እነዚህ አኃዞች የጥንቷ ቤተ ክርስቲያንን ክስተቶች በመቅረጽ ረገድ ጠቃሚ ነበሩ። ከሐዋርያት ጋር መገናኘታቸው የኢየሱስ መልእክት ከፍተኛውን የኅብረተሰብ ክፍል መድረስ የጀመረው እንዴት እንደሆነ ያሳያል።